እንዴት አድራችኋል ተመልካቾች? የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁኑ ነው። ኢትዮጵያ የዲጂታል 2025 ስትራቴጂን ቀርጻና ጸድቃ ወደ ስራ ከገባች ሰነባብታለች። እንደ ስትራቴጂው ከሆነ ትምህርት፣ ጤናና ግብርናን ጨምሮ ሁሉም ዘርፎች የዲጂታል ክህሎትና እውቀትን ይሻሉ። ታዲያ ለዛሬ የትምህርት ዘርፉን በቴክኖሎጂ ለማዘመን ከሚሰራ አንድ የግል ተቋም ጋር ልናስተዋውቃችሁ ነው። ተቋሙ ለመማር ማስተማር አገልግሎት የሚውሉ ሀገረኛ ሶፍትዌሮችን በማበልጸግ ከ8.2 ሚሊዮን በላይ ተማሪዎችን ተደራሽ ማድረጉንም ሰምተናል። ተጨማሪውን ከስራ አስኪያጁ አንደበት አብረን እንከታተል። ስሜ አብዲሳ ናቆ ይባላል። የሀዊናን ትሬዲንግ መስራችና ባለቤት ነኝ። ይሄኛውን ማሽን እዚህ ካስገባ ነው ኦልሞስት ወደ ሁለት ወር አካባቢ የሆነ ነው። ገና ሪሴንትሊን ያስገባ ነው። ቶታሊ ማሽኑን አስበን ያስገባ ነው። አንድ የሰው ጉልበትም ይቀንሳል፣ ሰዓትም ይቀንሳል። ኖርማሊ ከሚታጠበው ሌላ ቦታ ከሚታጠበው ሰዓት አንጻር ይሄኛው ሞስ ላይክ ለምሳሌ ኖርማል ቦታ እስከ 30ም እስከ 40 ደቂቃ የሚፈጀውን ይሄ ከ10 ደቂቃ ባነሰ ደቂቃ ውስጥ ነው አዲስም ከመሆኑ አንጻር ያው ወደፊት ሰፋር ግን በየትላልቅ ሰፈሮች በሚባሉበት ቦታ አስፍተን ለመስራት ትልቅ ሀሳብ አለን። ከከስተመር አንጻርም ያው በጣም ብዙ ከስተመር አለ። አዲስም ከመሆኑ አንጻር እንደውም ላክ በቀን እስከ 30 እስከ 40 መኪናም እየመጣ መሄድበት አለ። ካረንትሊ እስከ አንድ 6 ሰው የሚሆን በስራችን አለን፣ ከኛ ጋር የሚሰሩ ያው ስራችንን ከመጀመራችን አሁን ሁለተኛ ወሩ ስለሆነ ስቲሜት ላይ ባናውቀውም ግን እስካሁን ድረስ ለስድስት ወይ የሚሆን ሰው የስራ እድል ፈጥረናል ማለት ነው። በዚሁ አኳያ የብዙ አስፈተና መስራት ሀሳብ ስላለን፣ ስለዚህ እንደዛውም በዛው ልክ ለወጣቱ የስራ እድል እንፈጥራለን ብለን እናስባለን። እንደዛ አድርገን ነው እየተንቀሳቀስን ያለነው። አሁን ላይ ስለ አዋጭነቱ ካነሳን ለእኛም ለከስተመሩም በጣም አዋጭ ነው። አንድ አንድ ሰው ጊዜውን ሰውቶ ነው የሚቆመው። ስለዚህ በአስር ደቂቃ ባነሰ ጊዜ ውስጥ አንድ መኪናን አሳጥቦ መሄድ ከገንዘብ ብቻ ሳይሆን ከጊዜ ቁጠባ በጣም ትልቅ ነገር ነው። እሱ ሁለት ደግሞ ከስተመሪያን ያህል መኪና አውጥቶ መኪናውን ገዝቶ እንደ ሌላው ቦታ በላርጎ በሳሙና ምናምን አናጥበውም። በሻምፖ በዋክስ ምናምን አድርገን ነው የምናጥበው። ሁሉም ነገር ከንክኪ ነው። መኪናው ላይ ምንም ስፖት ምናምንም አይኖረው። ትልቁ ነገር አሁን የኛ ሀሳባችን ከዚህ ቢዝነስ ጋር በተያያዘ አሁን ለምሳሌ የኮሊደር ልማቱም አለ የከተማውን የማሳመር ውበትም አለ። ስለዚህ ኖርማሊ ትራዲሽናሊ የተለመደው መኪና ማጠቢያ በየቦታው ያለ ነው። የፍሳሽ የማስወገጃ መስመሩ ልክ አልነበረም። አሁን ይሄ የምታዩት እዚህ ፍሳሽ ወደ ውጭ የሚወጣ የለም። ታች ላይ ሪሳይክል አለ። የውሃ ፍጆታም የለም፣ ውሃም ያን ያህል የሚፈጅ ነገር የለም። የገባው ውሃ ማጣሪያ ውስጥ ተገጥሞለታል፣ ሪሳይክል እየተደረገ ነው። ወደ ታንክር ውስጥ ይገባና ነው ተመልሰን ዩዝ የምናደርገው። እና ያው ሪኩዌስት የምናቀርበው ነገር ያው አሁን ያሉትን የመኪና ማጠቢያዎች ወደፊት ካሉበት ደረጃ አሻሽለን ሁሉንም ከተማችን እንዳማረው መልኩ የመኪና ማጠቢያዎቹም ዘመናዊ ሆኖ እንዲንሰሩ እንፈልጋለን። ስለዚህ በየቦታው በሚደረግበት ቦታ በየመኪና ማጠቢያ ቤቶቹን ወደ ዘመናዊ የመቀየር ሀሳብ አለን እና ከመንግስት ድጋፍ ተደርጎ ያ ፖሲቢሊቲ ተመቻችቶ ሁሉንም ቦታዎች ተስተካክለውልን ያን ቦታዎችን ካሉበት ቦታ ወደ ተሻለ ነገር የማድረስ ሀሳብ ስላለን በዛ በኩል ነው ድጋፍ የምንጠይቀው። ወደዚህ ስራም ደግሞ የመግባት የፍላጎት ያለው ሰው ካለ ይህን ማሽንም ማስመጣት የሚፈልግ ካለ ድርጅቱም ሁሉም ነገር የራሳችን ስለሆነ ሀዊናን ኢምፖርት ይባላል፣ የሎጂስቲክ ሰርቪስ የምንሰጣለን፣ የጭነት አገልግሎት ግሎብ ሊንክ ይባላል እና አይዲያ ኖሮት መስራት ፈልጎ እና ኬት ልጀምር ብሎ ለተቀመጠ ለወጣቱም ሆነ ለማንኛውም ሰው ስለዚህ እኛን ኮንታክት አድርጎ ይህን ማሽን ከአስመጥተን እስከ ማክስ ገጠም እስከ ሜንቴናንስ ድረስ ሁሉንም ጨርሰን እናስረክባቸዋለን እና ከኛ በኩል ይህን ነገር ለማድረግ ሁሉም ዝግጁ ነን። እና ወደ እኛ ደግሞ ለሚመጡ ከስተመራችን የምንሰጠው ከስተመር ከሌላ ቦታ የተሻለ ነው፣ በታይም በጥራትም በጣም ኳሊቲውን የጠበቀ ስለሆነ መጥታችሁ ብትሞክሩና ብታዩት ብለን መልእክት እናቀርባለን። ተመልካቾች ቀደም ሲል የተላለፈውን ዜና በድጋሜ ሊዱን አነባዋለሁ። በአዲስ አበባ በኮሪደር ልማት የተላበሰችውን ዘመናዊ ገጽታ የሚመጥኑ የንግድና ተያያዥ አገልግሎቶች እየተሰጡባት ይገኛሉ። ከጫማ ጽዳት አገልግሎት አንስቶ የካፌና የሌሎችም ስራዎች ዘመናዊ እየሆኑ እየተመለከትን እንገኛለን። ለዛሬ ከተለመደው የተለየና በዘመናዊ ማሽን የሚሰጥ የመኪና እጥበት አገልግሎትን ነው ቀደም ሲል ያስቃኘናችሁ። ወደ ሌላ መረጃ እናልፋለን። ከሐምሌ 2017 ዓ.ም አንስቶ ወደ ስራ የገባው አዲሱ የገቢ ግብር አዋጅ የግብር አሰባሰብን በማዘመን ለፍትሃዊ የልማት ተጠቃሚነት መሰረት እንደሚጥል ተስፋ ተጥሎበታል። አዋጁ ሀገሪቱ ያላትን አቅም የሚመጥን ገቢ እንድትሰበስብና የግብር ማጭበርበርን መቆጣጠር እንድትችል ያግዛልም ተብሏል። በአዋጁ ዙሪያ ተጨማሪ መረጃ አልታደርሰን ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ ትገኛለች። ብሩክታይት በዚህ ጉዳይ ላይ ተጨማሪ ማብራሪያ የምትሰጠን ይሆናል። በዚሁ በገቢ ግብር አዋጅ ዙሪያ ተጨማሪ ማብራሪያዎችን ከግንዛቤ ጋር የተያያዙ ጉዳዮችን አሁን የምትነግረን ይሆናል። እንዴት አድርሻል ብሩክታይት? የቀደመውን የገቢ ግብር አዋጅ ማሻሻል ወይም መቀየር ያስፈለገባቸው ምክንያቶች ምንድን ናቸው የሚለውንና አዲሱ የገቢ ግብር አዋጅ ምን አዲስ ነገር አካቷል የሚለውን እስኪ ንገሪ። አመሰግናለሁ መቅደስ፣ እንዴት አድረሻል? እንግዲህ ለአንድ ሀገር ኢኮኖሚ እድገት ግብር ትልቅ አስተዋጽኦ እንዳለው ይታወቃል። እንግዲህ ከዚህ ጋርም በተገናኘ ለረጅም ዓመታት ስራ ላይ የቆየው የ2008 የገቢ ግብር አዋጅ በከሐምሌ ወር ጀምሮ 2017 ላይ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ ገብቷል። እንግዲህ ለዚህም ደግሞ ዋነኛ መነሻ ተብለው የተቀመጡ በርካታ ጉዳዮች አሉ። ከነዛ መካከል እንግዲህ የመንግስት ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ለማድረግ በማለም ነው። ከዚህም በተጨማሪ ደግሞ በተለይም በዚህ በግብር አሰባሰቡ ላይ ትልልቅ ሰፊ ክፍተቶች የሚታዩበት እንደነበረ ነው በስፋት ሲነገር የነበረው። ይህንንም ክፍተት ደግሞ እንዲቀርፍ ታስቦ የተደረገ ስራ ነው ወይም ደግሞ የተደረገ ማሻሻያ ነው ማለት ነው። ከዚህ ባሻገር እንግዲህ የጥሬ ገንዘብ ክፍያንም በጥሬ ገንዘብ ክፍያ ስርዓት ስለነበር ይንቀሳቀስ የነበረው በተለይ በንግዱ ማህበረሰብ አካባቢ የተከናወኑ የሚገኙ የተለያዩ የተለያዩ እንቅስቃሴዎች በጥሬ ገንዘብ ስለነበር እንቅስቃሴ ሲደረግ የነበረው ይህም ደግሞ በተለይም ለገቢ ግብር አሰባሰቡ ትልልቅ ክፍተቶችን የፈጠረበት እንደነበር ይታወቃል። እንግዲህ ይህንንም ችግር ለመቅረፍ ታስቦ ታላሚ አላማ አድርጎ የገቢ ግብር ማሻሻል አስፈላጊ እንደሆነ ነው የተነገረው። ከዛ ባሻገር እንግዲህ በኢንቨስትመንት ዘርፍም ለተሰማሩ ተቋማት ከዚህ ቀደም የገቢ ግብር አዋጁ እድል የማይሰጥ እንዲሁም ደግሞ በዚህ በዘርፋቸውን አስፋፍተው እንዳይሰሩና እንዲሁም እንዲቀነጭሩ የሚያደርጋቸው ዘርፍ ነበረ። ነገር ግን ይህንንም ደግሞ ለማሻሻል ወይም ደግሞ በኢንቨስትመንት ዘርፉ ላይ የሚሰሩ ተቋማት በስፋት በዘርፉ እንዲሰማሩ እንዲሁም ደግሞ ክፍተቶቻቸውን የሚያርሙበትና የሚያሻሽሉበት እድል የሚፈጥር መሆኑ ነው እንግዲህ የተነገረው ማለት ነው። ከዛ ባሻገር እንግዲህ በ2008 ላይ የነበረው የገቢ ግብር አዋጅ ስራ ላይ ከዋለ እንግዲህ ዘጠኝ ዓመታት ዓመታት አስቆጥረዋል ማለት ነው። በዚህ ላይም ታዲያ በዚህ በቆይታ ውስጥ በተለይም በኢኮኖሚ ንግድ እንቅስቃሴ ላይ ያሉ ሁኔታዎች መቀያየራቸው፣ እንዲሁም ደግሞ የተለያዩ በንግዱ ዘርፍ ላይ ያሉ እንቅስቃሴዎች በተለያዩ ሁኔታዎች መቀያየራቸው ትልልቅ ክፍተቶች እንደፈጠረባቸው እንዲሁም ደግሞ በማህበረሰቡ ላይ ሰፊ ጫና እንዲያሳድር የተደረገበት ሁኔታ ነበረ። ይህንንም በስፋት እንዲቀርፍ ተደርጎ ብለማ ዓላማ ያደረገ ነው። በተለይም ደግሞ በዝቅተኛ ደረጃ ላይ ለሚገኙ ማህበረሰቦችን ታሳቢ ያደረገ በዝቅተኛ የኢንቨስትመንት እንቅስቃሴ ላይ ላሉ ማህበረሰቦችም እነዚህን ችግሮች ይቀርፍላቸዋል ተብሎ ታሳቢ ያደረገ ነው ማለት ነው። እንዲሁም ደግሞ የዲጂታል ኢኮኖሚንም እውን ለማድረግና አሰራሮችን ወደ ዲጂታል በማምጣት እነዚህን ችግሮች ለመቅረፍ ዓላማ ያደረገ እንደሆነ ነው የተነገረው። እንግዲህ በዚህ 2017 ላይ እነዚህ ማሻሻያ የተደረገባቸው የገቢ ግብር አዋጆች በርካታ አዳዲስ ነገሮች እንዲሁም ደግሞ ማሻሻያ የተደረገባቸው ጉዳዮች ነበሩ። ከነዛ መካከል እንግዲህ ከዚህ ቀደም የነበረው የ2008 የገቢ ግብር አዋጅ ላይ የገቢ ደረጃቸው ወይም ደግሞ ክፍያ የሚፈጽሙት ደረጃቸው ሀያ ለ እና ሀ መርሃ ተብሎ የተከፈሉ ነበሩ። ነገር ግን በዚህ በ2017 ላይ በጸደቀው የአዲሱ የገቢ ግብር አዋጅ ላይ ሀ ና ለ ተብሎ ተከፍለው ለሁለት ተከፍለው ነው ክፍያቸውን እየፈጸሙ የሚገኙት ማለት ነው። እንዲሁም ደግሞ ከዚህ ቀደም የነበረው የገቢ የገቢ ግብር አዋጅ ምንድን ነው ገቢያቸውን ማህበረሰቡ በዓመቱ መጨረሻ የሚፈጽሙ ቢሆንም አሁን ግን በዚህኛው በተለይም በደረጃ ሀ ላይ የሚገኙ የግብር ከፋዮች በየሶስት ወሩ በየሩብ ዓመቱ 25 ወይም 25 በመቶ ክፍያቸውን በ2017 የከፈሉትም በ2018 በየሶስት ወሩ እንዲፈጽሙ ይደረጋል። ደረጃ ለ የግብር ከፋዮች ደግሞ በአመቱ መጨረሻ ላይ እንዲከፍሉ ይደረጋል ማለት ነው። ከዛ ባሻገርም እንግዲህ አዲስ ለውጥ ይዞ የመጣው ምንድን ነው? በተለይ በዚህ ከውጭ ሀገር የሚላኩ የተለያዩ በኢንተርኔትን መሰረት አድርገው የሚላኩ መልእክቶችም ክፍያ ወይም ደግሞ ግብር ተጥሎባቸዋል ማለት ነው። ይህም ደግሞ በተለይም ይህ ስርዓት በተለይ በተለያዩ በኢሜይል እና በሌሎች መልእክቶች የሚላላኩበት ሰዓትም ግብር እንዲቆረጥባቸው ውሳኔ ያስተላልፏል ማለት ነው። ይህም ደግሞ የእነዚህ የሚላላኩት መልእክቶች የኢትዮጵያ ምንጭ ተደርገው ስለሚቆጠሩ ነው ማለት ነው። ከዛ ባሻገር እንግዲህ ይህ ይህ አዋጅ አዲስ ነገር ይዞ የመጣው ምንድን ነው? ከዚህ ቀደም በአንድ ፈቃድ ወይም ደግሞ አንድ ፈቃድ ኖሮት ሁለት ሶስት የንግድ እንቅስቃሴዎች የሚያከናውን ሰው የነበረ ሰው በሁለት ግብር ክፍያ የሚታሰብበት የነበረ ቢሆንም አዲሱ የገቢ ግብር አዋጅ ግን ሁለቱንም በአንድ ላይ አጣምሮ በአንድ ክፍያ እንዲፈጽም የሚያደርግበት ሁኔታ ነው። ይህም ደግሞ የነጋዴውን ወይም ደግሞ ክፍያ የሚፈጸመውን ማህበረሰብ ተጠቃሚ ለማድረግ አላማ ያደረገ ነው ማለት ነው። እንግዲህ በቀጣይም በተለይም ደግሞ የግብር ከፋዩ ማህበረሰብ ግብሩን በታማኝነት በመክፈል በከተሞች ላይ የሚደረጉ የንግድ እንቅስቃሴዎችም ሆነ የመሰረተ ልማት ግንባታዎች በስፋት እንዲከናወኑና ለሀገሪቱም ኢኮኖሚ ትልልቅ አስተዋጽኦ እንዲያበረክት የራሳቸውን ድርሻ እንዲወጡም የመንግስት የበኩሉን እንዲወጡም ለማህበረሰቡ ጥሪ ያቀረበበት ነው ማለት ነው። ብሩክታይት ላደረሽን መረጃ እናመሰግናለን። መልካም ቀን። ኢትዮጵያ የዲጂታል 2025 ስትራቴጂን ቀርጻና ጸድቃ ወደ ስራ ከገባች ሰነባብታለች። እንደ ስትራቴጂው ከሆነ ትምህርት፣ ጤናና ግብርናን ጨምሮ ሁሉም ዘርፎች የዲጂታል ክህሎትና እውቀትን ይሻሉ። ታዲያ ለዛሬ ትምህርት ዘርፉን በቴክኖሎጂ ለማዘመን ከሚሰራ አንድ የግል ተቋም ጋር ልናስተዋውቃችሁ ነው። ተቋሙ ለመማር ማስተማር አገልግሎት የሚውሉ ሀገረኛ ሶፍትዌሮችን በማበልጸግ ከስምንት ነጥብ ሁለት ሚሊዮን በላይ ተማሪዎችን ተደራሽ ማድረግም ችሏል። ተጨማሪውን ከስራ አስኪያጁ አንደበት አብረን እንከታተል። ስሜ ገብረ መድመኮነን እባላለሁ የቀለም ሜዳ መስራች እና ዋና ስራ አስኪያጅ ነው። የተመረቅኩበት ኮምፒውተር ሳይንስ ኤንድ ኢንጂነሪንግ ከባህር ዳር ዩኒቨርሲቲ ነው። ከዛ ቀጥታ ወደ ወሎ ዩኒቨርሲቲ በመምህርነት ተቀላቀልኩኝ ዘን እዛ በነበረ ቆይታ በኮሚኒቲ ሰርቪስ መልኩ ዛ ለኮምቦልቻ ከተማ ትምህርት መምሪያ በሚያግዝ መልኩ የጀመርነው ፕሮጀክት እያደገ እያደገ ወደዚህ አሁን ወዳለንበት ለመድረስ ችሏል ማለት ነው። የሰራነው ሲስተም መነሻችን ምንድን ነው? የኢማክስ እንለዋለን በአጽሮት ኤግዛም ማኔጅመንት ኤንድ ኮረክሽን ሲስተም ነው። ኮምቦልጫ ትምህርት መምሪያ ስንሄድ አናላይስ ብቻ ነበር ስንሰራላቸው የነበረው ሶስት ስድስት እና ስምንት እነዚህ አስር አስራ ሁለት ፔፐር ፔንስል ቤዝድ የሚባል የተጠቆሩ በእርሳስ እየተጠቆረ ያለ ሂደት ወይም ሲስተም ነበረ፣ ማኑዋል ሲስተም ነበረ። ስለዚህ አንድን የተማሪ አንሰርሽት ለማረም አራት ሰዎች ያስፈልጋሉ ማለት ነው። በኮቪድ ታይም ደግሞ ሁለት ሜትር ራቅ እየተባለ አራት ሰው በአንድ ላይ ሊቀመጥ ነው ማለት ነው። ያንን ምናደረግ አራት የነበረውን ወደ ሁለት አደርግ ነው የወረቀቷን ጠርዝና ጠርዝ እየያዙ እንዲሰሩ የሞባይል አፕሊኬሽን የመጀመሪያ በሞባይል አፕሊኬሽን ጀመር ነው። ሶ ያለውን ኢንተረስት ስናይ ለምን ከቻላችሁ ርማቱን በዙ ማሽን ቤዝድ ብታደረጉት ከሰው ንክኪ ነፃ ብታደርጉት የሚል ከኮምቦልሳ ትምህርት መምሪያ አስተያየት ተሰጠን። ይቻላል ላይቻልም የሚለውን አሰስ አደረግን። እኔ የነበርኩ በሰአቱ መምህር፣ ሌሎች መስራች አባሎች፣ ተማሪዎች የነበሩ እነሱን ሊድ እያደረኩኝ ይህንን ነገር በደንብ ማየት አለብን፣ ማሳደግ እንችላለን፣ ወደ ድርጅትም መቀየር አለብን የሚለውን በደንብ ይህ የሆነው ድርጅቱስ ከመመሰረቱ ከመመስረቱ በፊት ነው። በኮሚኒቲ ሰርቪስ በነፃ ለኮምቦልቻ ትምህርት መምሪያ ስንሰራ የነበረው ማለት ነው። ዘን እያደገ ሲመጣ ወደ ራሳችን ማምጣት አለብን ብለን ስናስብ በ2012 ነሐሴ 25 አካባቢ ምስረታውን አካሄድን ማለት ነው። ዘን ወደ ኦሮሚያ ትምህርት ቢሮ መጣን፣ ጠየቅናቸው። በሰዓቱ ያው ሀርድ ከረንሲም እጥረት ስለነበረ ሲጠቀሙ የነበሩት የውጭ ከውጭ የመጣ አይ ቲንክ ዳሪስ የሚባል ሲስተም እንደሚጠቀሙ ነግረውናል። ያንን ሲጠቀሙ ስለነበረ የሀርድ ከረንሲም እጥረት ስለነበረ ወደ ማኗል የሚመለሱበት አጋጣሚ ነበረ። ጀስት መተን ፕሬዘንት አደረግንላቸው። ሶኬ ከቻላችሁ ለእኛ በጣም ጥሩ ነው ብለው በጣም አወንታዊ በሆነ ፖዘቲቭ በሆነ መልኩ ምን ችግር አለው? ልጆቻችን የሰሩት ፕሮዳክት እኛ ሞከረ ነው። ከሰራ ኦኬ ለሀገር ይተርፋል። ስለዚህ ሞክረው የሚል በ15 ቀን ፓይለት ተደርጎ ሙሉ በሙሉ ክልሉ እንዲተገብረው ቻንስ ተሰጠን ማለት ነው። የኦሮሚያ ትምህርት ቢሮውን ፈለግ ተከትለው ተጨማሪ ሰባት ክልሎች መጡ ማለት ነው። ሰባቱንም ክልሎች ሰርፋ አደረግን። ተጨማሩ ሶስት ክልሎች ዘን አሁን በዚህ ዓመት አራት ማን ነው አስራ ሁለት ክልሎች በሙሉ በእኛ ስር የስድስትና የስምንት ከኦንላይን ሬጅስትሬሽን የተማሪ ምዝገባ ማለት ነው። አድሚሽን ካርድን ጨምሮ፣ አቴንዳንስን ጨምሮ፣ የፈተና እርማትን ጨምሮ እስከ ሰርቲፊኬት እሹ እስከ ማድረግ ድረስ ያለውን ስራ በዙ በእኛ ተቋም ታግዘው እየሰሩ ይገኛሉ ማለት ነው። እስካሁን ወደ ስምንት ነጥብ ሁለት ሚሊዮን ተማሪ ማስፈተን ችለናል ማለት ነው። በአራት ዓመት ቆይታ። አሁን እንደ አጠቃላይ ጥቅል የቀለም ሜዳ ቴክኖሎጂስ ዋና ተግባሩ የሶፍትዌር ዴቨሎፕመንት ሰርቪስ ነው የሚሰጠው። ከዚህም ያው ቅድም እንደነገርኳቸው ኢማክስ ወይም ኤግዛም ማኔጅመንት ኮሬክሽን ሲስተም ለትምህርት ሴክተሩ ይኸው በሶፍትዌር አዜዝ ሰርቪስ መልኩ በአገልግሎት መልኩ አስራ ሁለት ክልሎችን እያስጠቀምን እንገኛለን። ሞር ፎከስ አድርገን እየሰራን ያለነው ኤጁኬሽን ሴክተር ላይ ነው ሴክተር ላይ ነው። ማለት ሌላ ቦታ እንሰራም ማለት አይደለም። ሌሎችንም እንደዚሁ አገር ሊጠቅሙ የሚችሉ ፕሮዳክቶችን እየሰራ እንገኛለን። አጠቃላይ በኛ አቅም ኢትዮጵያ ካለችበት የማኑዋል ፕሮሰስ ወደ ዲጂታል የምትሸጋገርበትን ፕላትፎርም መስራት ነው ግዳችን ማለት። በመጨረሻም ተመልካቾች፣ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ አገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ ዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን። መድረኩ